ድሬትዩብ ሚዲያ በዕለተ ረቡዕ የማለዳ የዜና እወጃው የኢትዮጵያውያን የድረሱልን ጥሪ ከሳውዲ አረቢያ እስር ቤት ተሰማ። የአስቸኳይ ጊዜ አዋጁ ከመነሳቱ በፊት ሕገ ወጥ ቤቶችን ለማፍረስ መታሰቡ ተዘገበ። የ10 ቢሊዮን ብር የወጣቶች ሥራ ፈጠራ ተዘዋዋሪ ፈንድ ማቋቋሚያ አዋጅ ጸደቀ። ከኃላፊነት የሚነሱ ከፍተኛ የመንግሥት ባለሥልጣናት መብትና ጥቅማጥቅም የሚወስነው የማሻሻያ ረቂቅ አዋጅ ጸደቀ። ሜትር ታክሲዎች ከዛሬ ጀምሮ በወጣላቸው ታሪፍ አገልግሎት እንደሚጀምሩ የአዲስ አበባ ትራንስፖርት ባለሥልጣን አስታወቀ። ገንዘቤ ዲባባ በ2 ሺህ ሜትር ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። የሚሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ ሳውዲ አረቢያ የመን ድንበር አዋሳኝ ላይ እስር ቤት የሚገኙ ኢትዮጵያውያን ወደ አገራቸው የሚመለሱበት መንገድ እንዲፈለግ እየተማጸኑ ነው። ጂዛን በተባለች የሳውዲ አረቢያ ከተማ ዳርቻ ላይ ባለ እስር ቤት ውስጥ የሚገኙት እነዚህ የሳውዲ መንግስት ሕገወጥ የሚላቸው ኢትዮጵያውያን ስደተኞች በቁጥር ከአምስት ሺህ እንደሚበልጡ ተናግረዋል። በሪያድ የሚገኘው የኢትዮጵያ ኤምባሲ በበኩሉ ጂዛን ከተማ በሚገኘው እስር ቤት ያሉት ኢትዮጵያውያን በወንጀል የታሰሩ በመሆኑ ደኅንነታቸው እንዲጠበቅና እስራቸው እንዲቀልል ለማድረግና ወደ አገር ቤት እንዲላኩም ጥረት እያደረገ መሆኑን ገልጿል። ሳውዲ አረቢያ ጂዛን ከተማ ከሚገኘው እስር ቤት ወደ ጣቢያችን መልእክት ያደረሱንን ሕገወጥ ተብለው የተያዙ እስረኞችን ለማግኘት ያደረግነው ጥረት ቀናቶች ወስደውብናል። ምክንያቱም ከቀትር በፊት ብቻ ስልኩን የሚያገኙት እዛው ታስረው ከሚገኙት ሱዳናውያን፣ ሶሪያውያን፣ ጋናውያን አልያም የመናውያን በመሆኑ ነው። ከመካከላቸው ያገኘነው የመጀመሪያው ሰው ብርሃን ይባላል። ባላወቅነው ነገር ነው ለስሬት ዳረግነው ወደ ሀገራችን አስመልሱን ሲል ይማጸናል። ብርሃን ይህን ካለ በኋላ ስልኩን ለሌላ ባልንጀራው ሰጠው። በእስር በትንሹ አራት ሺህ ኢትዮጵያውያን እንሆናለን። ከዚያ መካከል ሦስት መቶ የሚሆኑት ሴቶች ናቸው ይላል። ኢትዮጵያው የሚሄድበት መንገድ ብዙ ነው። ኑሮን ለማሻሻል ነበር። እዚህ ከገባን በኋላ ደግሞ አልተሳካልንም። ድንበር ላይ ያላሰብነው ነገር አሸከሙንና ይዘን ገባን። በመጨረሻ ወታደሮች ያዙን። ቢያንስ ቢያንስ አራት ሺህ በላይ የሚሆኑ ኢትዮጵያውያን እስር ቤት ውስጥ ይገኛሉ። በእስር ቤት ስንት ጊዜ ሆኗችኋል? ለሚለው ጥያቄም አምስት ዓመት የሞላው አለ። ያለ ፍርድ ሰባት ስምንት ዓመት የተቀመጠ ሁሉ አለ። አብዛኛው ወደኛ አካባቢ ያለው ደግሞ ሁለት ሶስት ዓመት ሆኖታል። የታሰሩት ኢትዮጵያውያን በእርግጥ እንደተባለው ብዙ ናቸው ያሉን በሪያድ የኢትዮጵያ ኤምባሲ የቆንጽላና የዲያስፖራ ተሳትፎና የቆንጽላ ጉዳዮች ዘርፍ ኃላፊ ቆንጽላ ጄኔራል ፈይሰል አልይህ ኢትዮጵያውያን ህገ ወጥ ተግባር እንዲፈጽሙ ያስገድዳቸውን ማግኘቱ ከባድ ነው ብለዋል። ኢትዮጵያውያኑ ታሰሩ በተባለው ቦታ ክቡር አምባሳደር አሚን አብዱል አብዱልቃድር የእኛ አምባሳደር ሄደው ጎብኝተዋል። ቆንጽላ ጄኔራሉ አምባሳደር ውብሸት ደምሴም በተለያየ ጊዜ ሄደው አይተዋቸዋል። ግን የተፈረደባቸው የእስር ጊዜያቸውን እያገለገሉ ናቸውና በእኛ ደረጃ መብታቸው ተጠብቆና ሳይጣስ የሚጎዱበት ሁኔታ እንዳይኖር ነው የእኛ ከሳውዲ አረቢያ መንግስት አካላት ጋር እየሰራን ያለ ነው። የኢትዮጵያኑ ጥያቄ ሊፈታ የሚችለው በሁለቱ መንግስታት ውይይት በመሆኑ ኤምባሲው በዚህ ረገድ እየሰራ መሆኑንም ተናግረዋል። የዘገባው ምንጭ ዶቼቬሌ የአማርኛ ቋንቋ አገልግሎት ክፍል ነው። በአዲስ አበባ የአስሩ ክፍለ ከተማ ስራ አስፈጻሚዎች ከተሸኘው ሳምንት መጨረሻ ጀምሮ ህገ ወጥ ግንባታዎችን ማፍረስ በሚቻልበት ሁኔታ ዙሪያ እየመከሩ ነው ተብሏል። ከንቲባ ድሪባ በሚመሩት በዚህ ዝግ ስብሰባ ላይ ከቀረበው አከራካሪ ነጥቦች አንዱ በአዲስ አበባ አራት ክፍለ ከተሞች በሚገኙ ሰፋፊ ህገ ወጥ ግንባታዎች የማፍረስ ዘመቻ መቼ ማካሄድ አለብን የሚለው ነው። በዚህ ዝግ ስብሰባ ከአስሩ ስራ አስፈጻሚዎች በተጨማሪ የየክፍለ ከተሞቹ የመሬት ልማትና ከተማ ማደስ ጽህፈት ቤት ኃላፊዎች ከሁለተኛው ቀን ጀምሮ እንዲገኙ ተደርጓል። ከወራት በፊት በተደረጉ ተመሳሳይ መስተዳድሩ ከፍተኛ ኃላፊዎች የተገኙባቸው ስብሰባዎች በ2009 አዲስ የማፍረስ መርሃ ግብር እንደማይኖርና ከዚህ ይልቅ የፈረሱ ቦታዎችን ለባለሀብቶች የማስተላለፍና የማልማት ስራ ተጠናክሮ እንደሚቀጥል በስፋት ሲነገር ቆይቷል። ይህ አቋም ተይዞ የነበረው አገሪቱ አጋጥሟት ከነበሩ ህዝባዊ አመፃዎች ጋር በተያያዘ ነዋሪዎችን ለማረጋጋት እንደነበረ ይገመታል። አሁን የአዲስ አበባ መስተዳድር የአቅጣጫ ለውጥ ለማድረግ እየሞከረ እንደሚገኝ በጉለሌ ክፍለ ከተማ የመሬት ልማት ማኔጅመንት ቢሮ የሚሰሩ አንድ ኃላፊ ለዋዜማ ሬዲዮ ተናግረዋል። ይኸውም የማፍረስ ዘመቻ ላልተወሰነ ጊዜ ከማዘግየት ይልቅ የአስቸኳይ ጊዜ አዋጁ ከመነሳቱ ቀደም ብሎ ቢካሄድ ለቁጥጥር አመቺ መሆኑ በአንዳንድ ሹማምንት ዘንድ በመታመኑ ነው። ሆኖም በእርሳቸው የግል አመለካከት የማፍረስ ተግባሩን መስተዳድሩ ሊጀምር ቢል እንኳ የደህንነት መዋቅሮ ይህ እንዲሆን ይፈቅዳል የሚል ግምት የላቸውም። የካ፣ ኮልፌ ቀራኒዮ፣ ንፋስ ስልክ ላፍቶና አቃቂ ቃልቲ ክፍለ ከተሞች ውስጥ በድምሮ ከአርባ ሺህ የሚልቁ ሕገወጥ ግንባታዎች እንደሚገኙ ይነገራል። ባለፈው ዓመት መጨረሻ በግብረ ኃይል እንዲፈርሱ ቀን ቆርጦላቸው የነበሩ በንፋስ ስልክ ክፍለ ከተማ ጆሞ ሁለት አካባቢ በተለምዶ ሱቄ ሰፈር በአቃቂ ቃሊቲ ክፍለ ከተማ የቀርሳና ኩንተማ ሰፈሮችን የሚጎራበቱ ወረዳዎች እንዲሁም በኮልፌ ቀራኒዮ በተለምዶ ሰልጤ ሰፈር አካባቢ ይጠቀሳሉ። ሆኖም የማፍረስ ሂደቱ በድንገት ላልተወሰነ ጊዜ እንዲዘገይ ከመስተዳድሩ መመሪያ ተላልፎ ነበር። ከዚህ በኋላም አቧሬ ሚስፎርድ ሰፈር፣ ቦሌ አድዋ ፓርክ ውስጥ የሚኖሩ በርካታ ነዋሪዎች፣ አምባሳደር ፖስታ ቤት ጀርባ ጥቂት የንግድ ቤቶችና መኖሪያዎች ባጭር ጊዜ ውስጥ እንደሚፈርሱ እቅድ ተይዞ ነበር። ይህም እቅድ ምክንያቱ ባልታወቀ ሁኔታ ተፈጻሚ ሳይሆን ቀርቷል። ለጉዳዩ ቅርበት ያላቸው የክፍለ ከተማ የመሬት ማድስ ባለሙያዎች እንደሚገምቱት የማፍረስ ዘመቻው እንዲዘገይ የተደረገው በአገሪቱ አብዛኛዎቹ የኦሮሚያና የአማራ ክልሎች አለመረጋጋት መከሰቱን ተከትሎ ቤት የማፍረሱ ተግባር ቢቀጥል በዋና ከተማዋ ትኩስ እምቢተኝነት ሊቀሰቀስ ይችላል ከሚል ስጋት ጋር ተያይዞ ነው ተብሏል። ምናልባት አሁን እየተደረገ ባለው ምክክር የአስር ክፍለ ከተማ ሥራ አስፈጻሚዎች ከ2003 ወዲህ የተገነቡ ህገወጥ ግንባታዎችን የማፍረስ ተግባር እንዲቀጥል ከወሰኑ በመጀመሪያው ዙር ወደ ተግባር የሚገባባቸው በእነዚሁ አራት ክፍለ ከተሞች የተዘረዘሩ ወረዳዎች እንደሚሆኑ ይገመታል። ከአንድ ወር በፊት ከአዲስ አበባ መስተዳድር የደንብ ማስከበር ጽህፈት ቤት የቀረበ አንድ ሪፖርት እንደሚያትተው በ2008 ዓ ም ብቻ በነፋስ ስልክ ክፍለ ከተማ የሚገኙና ህገወጥ ናቸው የተባሉ 11691 ቤቶች እንዲፈርሱ ተደርገዋል። በሃና ማርያም ሰፈር ደግሞ ተጨማሪ 1860 ቤቶች እንዲፈርሱ ሆነዋል። በቦሌ ክፍለ ከተማ በአንድ አመት ውስጥ አራት ሺህ ቤቶች ፈርሰዋል። በዚህ ሂደት በአንድ አመት ውስጥ በከተማዋ የተፈናቀለው ቤተሰብ ቁጥር ከሰላሳ ሺህ እንደሚልቅ ይገመታል። የመስተዳድሩ የደንብ ማስከበር ጽህፈት ቤት ኃላፊ ኮማንደር አሳይ አምባዬ ከሶስት ወራት በፊት ለመንግስት ጋዜጠኞች በሰጡት መግለጫ ህገወጥ ግንባታንና የመሬት ወረራን የመከላከል ስራው በተያያዘው በጀት ዓመትም ተጠናክሮ ይቀጥላል ብለው ነበር። መስተዳድሩ የመሬት ወረራ የሚፈጽሙ አብዛኛዎቹ ነዋሪዎች ከክፍለ ሀገር የሚመጡ ዜጎችና በአጭር ጊዜ መክበር የሚፈልጉ የመሬት ደላሎች ናቸው ብሎ ያምናል። አብዛኛዎቹ አብዛኛዎቹ ህገወጥ መሬት ወራሪዎች ቁራሽ መሬት ከአርሶ አደር በካሬ ሜትር እየገዙ አጥረው የሚይዙ ባለሀብቶች እንጂ ቤት አልባ ነዋሪዎች ዋነኛ መሬት ወራሪ እንዳልሆኑ የመስተዳድሩ ኃላፊዎች በተደጋጋሚ ይከራከራሉ። ባለፈው ዓመት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ አንድ ልዩ ስማቸው ማንጎ ቀርሳና ኩንተማ በተባሉ ሰፈሮች ህገወጥ የተባሉ ነዋሪዎችን ለማጽዳት በተደረገ ሙከራ የወረዳውን ስራ አስፈጻሚ ጨምሮ የአምስት ሰዎች ህይወት ስለመጥፋቱ መዘገቡ አይዘነጋም። ከዚህ ቀደም ብሎም እንዲሁም በቦሌ ክፍለ ለከተማ ከተማ ወረዳ 12 ልዩ ስሙ ወረገኑ በተባለ ሰፈር ህገወጥ የተባሉ ቤቶችን በግብረ ኃይል ለማፍረስ የተወሰደው እርምጃ ደማፋሳሽ እንደነበረ ይታወሳል። በደንብ ማስከበር ግብረ ኃይል በተለያዩ የከተማዋ ሰፈሮች በአስቸኳይ እንዲፈርሱ የሚደረጉ ቦታዎች ለአመታት እንደታጠሩ ይቀመጣሉ። በቅርቡ ለመስተዳድሩ ኃላፊዎች የቀረበ አንድ ጥናት በከተማዋ 750 ቦታዎች ታጥረው ለአመታት ተቀምጠዋል። እንደ ምሳሌ ከቀረቡት ውስጥ በሜድሮክ ታጥረው የተያዙ ቦታዎች በአማካይል 15 ዓመታት ታጥረው ያለምንም ግንባታ ተይዘዋል። ይ ባለፈው ዓመት መጨረሻ በኃይል እንዲፈርሱ ከተደረጉ ሰፈሮች ውስጥ አንዳቸውም ከመታጠር ውጪ ወደ ልማት አልገቡም ሲል ዋዜማ ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት የአስር ቢሊዮን ብር የወጣቶች ስራ ፈጠራ ተዘዋዋሪ ፈንድ ማቋቋሚያ አዋጅን አጽድቋል። ለወጣቶች የስራ እድል ፈጠራ ለተመደበው ተዘዋዋሪ ፈንድ ትግበራ የሚያግዝ የተዘዋዋሪ ፈንድ ማቋቋሚያ አዋጅ ተዘጋጅቶ ምክክር ከተደረገበት በኋላ ለህዝብ ተወካዮች ምክር ቤት ቀርበዋል። ምክር ቤቱም አዋጁን ሲመለከተው ከቆየ በኋላ ትላንት ባካሄደው መደበኛ ስብሰባው አጽድቆታል። በአዋጁ የኢትዮጵያን ንግድ ባንክ ፈንዱን በፌዴራል መንግስት ስም እንዲያስተዳድር ኃላፊነት ተሰጥቶታል። አዋጁ መሰረትም ብድሩ በአነስተኛ የገንዘብ ተቋማት አማካኝነት የሚፈጸም ይሆናል ነው የተባለው። ተቋማቱ በማይገኙበት ሁኔታ ደግሞ የኢትዮጵያ ንግድ ባንክ ተቋማቱን ተክቶ እንዲሰራ ይደረጋል። ከዚህ ባለፈ ፈንዱን በዝርዝር እየመረመረ ለገንዘብና ኢኮኖሚ ትብብር ሚኒስቴር ሪፖርት የሚያቀርብ ይሆናል። የወጣቶችና ስፖርት ሚኒስቴርን ጨምሮ የክልልና የከተማ አስተዳደሮችን በየደረጃቸው ማስተባበር የሚያስችል ኃላፊነት ተሰጥቷቸዋል። ምክር ቤቱም ፈንዱን ትግበራ ላይ ውሎ ወጣቶቹ በፍጥነት ወደ ስራ እንዲገቡ አቅጣጫ አስቀምጠዋል። በአሁኑ ወቅት ወጣቶችን የማሰልጠን የመመልመልና የፕሮጀክት ዝግጅት ስራው እየተጠናቀቀ ነው ተብሏል። በተዘዋዋሪ ፈንድ ማቋቋሚያ አዋጁ መሰረት ከ18 እስከ 34 ዓመት የዕድሜ ክልል የሚገኙ ወጣቶች በስራ ዕድል ፈጠራው ተጠቃሚ እንዲሆኑ ይደረጋል። የዘገባው ምንጭ ኤፍቢሲ ነው። ከኃላፊነታቸው የሚነሱ ከፍተኛ የመንግስት ባለስልጣናት የሚያገኟቸውን መብቶችና ጥቅማ ጥቅሞች ለመወሰን የወጣው የማሻሻያ ረቂቅ አዋጅ ጸድቋል። በረቂቅ አዋጁ የመንግስት መሪዎች፣ የምክር ቤት አባላትና ዳኞች መብትና ጥቅማ ጥቅም የሚገባቸው የመንግስት ከፍተኛ የስራ ኃላፊዎች እንዲሆኑ ተቀምጧል። የሕዝብ ተወካዮች ምክር ቤት ባካሄደው ሁለተኛ ዓመት የስራ ዘመን ስድስተኛ መደበኛ ስብሰባ የማሻሻያ ረቂቅ አዋጁን በሙሉ ድምፅ አጽድቆታል። ምክር ቤቱ ቀደም ሲል ከኃላፊነት የሚነሱ ከፍተኛ የመንግስት የስራ ኃላፊዎችን መብትና ጥቅማ ጥቅም ለማስከበር የወጣውን አዋጅ ቁጥር 653 ህዝባር 2001 ለማሻሻል በቀረበው ረቂቅ አዋጅ ላይ ተወያይቷል። በዚሁ መሰረት ረቂቅ አዋጁ ቁጥር 8 ህዝባር 2009 ሆኖ ለዝርዝር እይታና ምርመራ በዋናነት ለበጀትና ፋይናንስ እንዲሁም በተባባሪነት ለህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴዎች ተመርቶ ነበር። ቋሚ ኮሚቴዎቹም በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ መሰረት በረቂቅ አዋጁ ላይ ከጠቅላይ ሚኒስትር ጽህፈት ቤት ባልደረቦች ጋር ጭምር ዝርዝር ውይይት ማካሄዳቸው ተገልጿል። የማሻሻያ ረቂቅ አዋጁ በተወሰኑ የአዋጁ ክፍሎች ላይ ብቻ መጠነኛ ማሻሻያዎችን በማድረግ እንዲሁም በመንግስት በጀት ላይ የተለየ ተጽዕኖ የማይፈጥር መሆኑን ቋሚ ኮሚቴዎቹ አረጋግጠዋል ተብሏል። በዚህም ከኃላፊነታቸው ለተነሱ ከፍተኛ የመንግስት የሥራ ኃላፊዎች የተፈቀደው የመኖሪያ ቤት አገልግሎት ሁለት የምርጫ ዘመን ወይንም ከዚያ በላይ ላገለገሉ የምክር ቤት አባላት ተፈጻሚ እንደሚሆን ተደንግጓል። አንድ የምርጫ ዘመንና ከግማሽ ያላነሰ አገልግሎት በህመም፣ በአካል ጉዳት ወይንም ከአቅም በላይ በሆነ ሌላ ምክንያት ከኃላፊነት ከተነሳ ለራሱና ለቤተሰቦቹ ኪራይ እየከ ከፈለ የሚኖርበት ቤት ይሰጠዋል ተብሏል። ከኃላፊነት የተነሳ የቀድሞ የምክር ቤት አባል ቀድሞ በነበረበት የመንግስት መስሪያ ቤት በአዋጁ አንቀጽ ዘጠኝ መሰረት መመደብ ካልቻለ በሌሎች መስሪያ ቤቶች በተመሳሳይ ክፍት የስራ ቦታ ተመድቦ እንዲሰራም እንዲሁ። ማንኛውም የምክር ቤቱ አባላት ከኃላፊነት ተነስቶ ጥቅሞችን ከማግኘቱ በፊት ከዚህ ዓለም በሞት ቢለይ ሊከፈለው የሚገባው የመቋቋሚያ አበል፣ የስራ ስንብት ክፍያ፣ የመኖሪያ ቤት አበልና ሌሎች ጥቅማ ጥቅሞች ለቤተሰቡ እንዲሰጥም ተፈቅዷል። ማሻሻያው ሌሎች ጉዳዮችን ቡድንም ያሻሻለ ሲሆን የመንግስት ከፍተኛ የስራ ኃላፊዎች በተሰማሩበት የስራ መስክ ኃላፊነታቸውን በአግባቡ እንዲወጡ ያስችላል ነው የተባለው። ተሿሚዎች ከኃላፊነታችን ከተነሳም በኋላ ምን እንሆናለን ከሚል ስጋን ለማላቀቅ እንደሚረዳም ተጠቁመዋል። ወደ መንግስት የስራ ኃላፊነት የሚመጡ አዳዲስ ግለሰቦችን ከማበረታታት በዘለለ በመንግስት ተቋማት ያለውን የአሰራር ግልጽነትና ተጠያቂነት የማጎልበት ሚናው ከፍተኛ እንደሆነም ነው የተነገረው። የቀረበው የማሻሻያ ረቂቅ አዋጅ የስራ ኃላፊዎች ከስራቸው ከተሰናበቱ በኋላ ያካበቱትን ልምድና እውቀት ለሀገር ልማት ለመዋል የሚያስችል መሆኑ ላይም ስምምነት ተደርሶበታል። በዚሁ መሰረት የበጀትና ፋይናንስ እንዲሁም የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴዎች በጋራ በመሆን የማሻሻያ ረቂቅ አዋጁ እንዲጸድቅ ለምክር ቤቱ አባላት አቅርበዋል። ምክር ቤቱም በቋሚ ኮሚቴዎቹ የቀረበውን የማሻሻያ ረቂቅ አዋጅ በሙሉ ድምፅ አጽድቆታል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ሜትር ታክሲዎች ከዛሬ ጀምሮ በወጣላቸው ታሪፍ አገልግሎት እንደሚጀምሩ የአዲስ አበባ ትራንስፖርት ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ስራ አስኪያጅ አቶ ምትኮ አስማረ በወጣው ታሪፍ መሰረት ክፍያ መፈጸሙን የሚቆጣጠር ሶፍትዌር አገልግሎት ከሚሰጡት 751 ታክሲዎች ውስጥ በ745ቱ ላይ መገጠሙን ገልጸዋል። ሜትር ታክሲዎቹ ከየካቲት 1 ቀን 2009 ዓ ም ጀምሮ በወጣላቸው ታሪፍ መሰረት አገልግሎት ይሰጣሉ ነው ያሉት። ቀሪዎቹ ላይ ሶፍትዌሩን ለመግጠም የቴክኒክ ችግር ጋጠሙን ገልጸው ችግሩን በመፍታት ሶፍትዌሩን የመግጠም ስራ እየተከናወነ ነው ብለዋል። ከማለዳው 12 ሰዓት እስከ ምሽቱ አራት ሰዓት ታክሲዎቹ በወጣላቸው ታሪፍ ተሳፋሪዎችን የሚያስተናግዱ ሲሆን ከምሽቱ አራት ሰዓት በኋላ ታሪፋቸው 50 በመቶ እንደሚጨምር ተናግረዋል። ሶፍትዌሩ ተሳፋሪው የተጓዘውን ርቀት በመመዝገብ የሚከፈለውን ክፍያ በማሳወቅ የትኬት አገልግሎት እንደሚሰጥም ነው ያስረዱት። ባለስልጣኑ በወጣው ታሪፍ መሰረት አገልግሎት በማይሰጥ አሽከርካሪ ላይ ከገንዘብ ቅጣት እስከ መንጃ ፍቃድ መንጠቅ ድረስ እርምጃ ይወስዳል ተብሏል። ታክሲዎቹ በተወሰነ ቦታ ሳይገደቡ በተለያዩ ቦታዎች በመዘዋወር ለህብረተሰቡ አገልግሎት መስጠት እንደሚገባቸውም አቶ ምትኩ አሳስበዋል። በፌዴራል ትራንስፖርት ባለስልጣን በወጣው ታሪፍ መሰረት ታክሲዎቹ በቀን 120 ኪሎ ሜትር መጓዝ አለባቸው። የፌዴራል ትራንስፖርት ባለስልጣን አራት ሰው የሚይዙ ሜትር ታክሲዎች ሊፋን በኪሎ ሜትር 10 ብር እንዲሁም እስከ ሰባት ሰው ለሚይዙ ታክሲዎች አቫንዛ ደግሞ በኪሎ ሜትር 13 ብር እንዲያስከፍሉ ታሪፍ ማውጣቱ ይታወሳል። የዘገባው ምንጭ የኢትዮጵያ ዜና አገልግሎት ነው። በመጨረሻም አትሌት ገንዘቤ ዲባባ በ2000 ሜትር የቤት ውስጥ የሩጫ ውድድር አዲስ የዓለም ክብረ ወሰን ማስመዝገቧ ተነግሯል። ገንዘቤ ትናንት ምሽት በስፔኗ ሳባዴል ከተማ የተካሄደውን የቤት ውስጥ የ2000 ሜትር የሩጫ ውድድር ለማጠናቀቅ አምስት ደቂቃ 23 ሰከንድ ከ75 ማይክሮ ሰከንድ ወስዶባታል። በዚህም አትሌት ገንዘቤ ዲባባ እንደ አውሮፓውያን አቋጣር በ1998 በሮማንያ የውተዋ አትሌት ጋብሪኤላ ዛቦ ተይዞ የነበረውን የ2000 ሜትር የቤት ውስጥ ሩጫ ክብረ ወሰን በሰባት ሰከንድ በማሻሻል የግሏ ማድረግ ይችላለች። የ1500 ሜትር ሩጫ የዓለም ክብረ ወሰን ባለቤት አትሌት ገንዘቤ ዲባባ በቤት ውስጥ ውድድሮችን በ1500፣ በ1 ማይል፣ በ2000 ሜትር፣ በ3000 ሜትር፣ በ2 ማይልና በ5000 ሜትር የምንጊዜም የዓለም ፈጣን ሰዓት ባለቤት ናት። በተያያዘ ዜና ትናንት ምሽት በስፔኗ ሳባዴል በወንዶች በተደረገ የ800 ሜትር ሩጫ ውድድር የአውሮፓ ሻምፒዮኑ አዳም ካስኮት 1 ደቂቃ ከ46 ሰከንድ ከ31 ማይክሮ ሰከንድ በመግባት ውድድሩን በአንደኝነት አጠናቋል። ስፔናዊው የክብረ ወሰን ባለቤት የሆነ የሚሆነው ኬቨን ሎፔዝ በበኩሉ 1 ደቂቃ ከ46 ሰከንድ ከ58 ማይክሮ ሰከንድ በመግባት ውድድሩን በሁለተኝነት ማጠናቀቅ ችሏል። የድሬቲዩብ የዕለተ ረቡዕ የማለዳ ወሬዎች እኒ ነበሩ። መልካም ቀን ይሆንላችሁ።